ደንግጭ አለሁ፣ በራሴ መንገድ ደንግጫለሁ። እንደዚህ መሆኑ በጣም ያስደነግጣል። ብሩኬና ሀይሚ ማናችሁም እንደዚህ አይነት ስራ ይሰራሉ ብላችሁ ምን መሰላችሁ ጉዱ። የሚገርማችሁ ነገር በጣም ታዋቂዎች። ወይ ጉድ፣ ወይ ጉድ፣ ወይ ጉድ! ቤተሰብ ብሩኬና ሀይሚ አሉ እኔ ምን ብዬ ልንገራችሁ፣ በጣም የሚገርም የሚገርም ነገር ነው አሉ የተደረገው። እንግዲህ ሁላችሁም አልሰማችሁም፣ እንግዲህ እንድትሰሙ ነው፣ ለሁላችሁም እንዲደርሳችሁ ነው። እንግዲህ ሀይሚና ብሩኬ የሰሩት ስራ አሉ በጣም በጣም እኔ እንጃ ሁላችሁም ትደነግጣላችሁ። እኔ ከሃይሜና ከብሩኬ ይሄን አልጠብቅም ነበር፣ እናንተም አትጠብቁም ነበር። ግን በጣም እኔ እንጃ። እኔ ደንግጫለሁ፣ በራሴ መንገድ ደንግጫለሁ። እንደዚህ መሆኑ በጣም ያስደነግጣል። ብሩኬና ሃይሚ ማናችሁም እንደዚህ አይነት ስራ ይሰራሉ ብላችሁ አስባችሁ አታውቁም። እንግዲህ ዛሬ መቅረታቸው ሁላችንንም ቢያስደነግጠንም ግን የቀሩበትን ምክንያት በደንብ አድርጌ እኔ ገለጽ በአጭሩ ገለጽ አድርጌ እነግራቸኋለሁ ማለት ነው። እንግዲህ ታውቃላችሁ ሀይሚና ቡራ ቡታጅራ ነው ያሉት። ቡታጅራ እያሉም እንግዲህ በጣም የሚገርማችሁ ነገር እኔ ለራሴ ራሱ በቃ አላምንም ነው ያልኩት። አላምንም ነው ያልኩት ብሩኬና ሀይሜ እንደዘነ ስራ ይሰራሉ ረ ቤተሰብ አይሰሩም ነው ያልኩት። ረ አይሰሩም ነው ያልኩት። ምን መሰላችሁ ጉዱ የሚገርማችሁ ነገር በጣም ታዋቂዎች እነ ጽጌ የጽጌ ጓደኞች ታዋቂ ዩቱበሮች ጠቅላላ አሉ ቡታጅራ ገብተው አብረው ሲያከብሩ ነበረ። ሀይሚዬ ብራ አሉ በሚገርም ሁኔታ ገንዘብ አወጥተው በሬ ለሰፈራቸው ሰው አርደው ሲያከፋፍሉ ነበረ። በወጣበት ይተካ ብለናል። ሀይሚዬም ቡራዬም የኔ ቆንጆች የኔ ማሮች ይህን ወሬው እና ቤተሰብዬ፣ ጽጌ ከነጓደኞቿ ቀውጥ እያደረጉት ነው። እንግዲህ ታዋቂና ተናፋቂዎቹ ዩቱበሮች ሁሉም ወደ ቡታጅራ ገብቷል ማለት ነው። ቡታጅራ በአሁኑ ሰዓት ቀውጢ ቀውጢ ቀውጢ ሆናለች። በታዋቂ ዩቲዩበሮች ታምሳለች። ታውቃላቸው እንግዲህ ታዋቂ ዩቲዩበሮች ሁሉም እያንዳንዳቸው እያንዳንዳቸው እንግዲህ አገራቸውን ቡታጅራን አስጠርቷል። ብሩክ፣ ሀይሚ፣ አብርሽ፣ ሩታ፣ እነ አቤል እነ በቃ ብዙ ብዙ ልጆች አስጠርቷል አገራቸውን። ያው በእንትኑ አብሶ ግን በጣም በጣም የታወቁበት በአብርሽ እና በሩታ እና በሀይሚ እና በ ብሩኬ ነው የታወቁ፣ ሀገሩ እና እንግዲህ በእነሱ ምክንያት ታዋቂ አርቲስቶች ሁሉ ሄደዋል ነው የተባለ ያለው። እኔ በጣም ደስ ብሎኛል። አንዳንድ ልጆች በቀን እንደዚህ አድርገው ምን ብለው ሀገራቸውን ያው ኢትዮጵያ ሳይሆን ያው የተወለዱበትን አገር ቦታ ማስጠራት በጣም ትልቅ ነገር ነው። የቡታጅራ ልጆች ሲባል ራሱ ይሆ ዩቱበሮቹ እነዛ ምናምን የሚባል በጣም ደስ ይላል። እንግዲህ ሀይሚና ብሩኬ ለሰፈር ለሰዎች በሬ አርደው እንዳከፋፈሉ በጣም በሚገርም ሁኔታ፣ በጭፈራ በቀወጠ ጭፈራ ሀይሚዬ ብሩኬ ሁሉም ሲጨፍሩ ነበራሉ። ብሩኬ ደግሞ አሉ በጣም በሚገርም ሁኔታ ጉራጌኛ ላይ ሲጨፍራሉ አንደኛ ወጥቶ ሀይሚዬ ሀምሳ ብር ሸለመች የሚባል ሞሬ ሰምቻለሁ። ወሬ አይደበቅም እና ማለት ነው። እና ውዶቼ በጣም ደስ ብሎኛል። ያው የቀሩበት ምክንያት ስሰማ ይሄ ነው፣ እውነት ነው። ዛሬ እንግዲህ ሁሉም ነገር የሚከበርበት ነው። በጉራጌ ደግሞ በጣም ከባድ አመት በዓል ነው መስቀል። እንግዲህ ደግሞ የኛ አዲስ አበባ ደግሞ ቅዳሜ ነው ያው ነገ ይበራል እንትን ነገ ማታ ይበራል። ቅዳሜ ነው የሚታረደው ማለት ነው። ግን በጉራጌ ዛሬ ሐሙስ ነው የሚታረደው። በጣም ደስ ይላል። ሁላችሁም እንኳን አደረሳችሁ ነው ምለው እና በዚህ ምክንያት ነው የቀሩት ሀይሚዬና ብሩኬ። እኔ ግን በጣም ገርሞኛል ቤተሰብ እንደዚህ አይነት ልብ ያላቸው ልጆች መሆናቸው። እኔ እግዚአብሔርን እኔ አላምንም። በጣም ደስ ይላሉ። እነት እኔ አላቅም። እንደዚህ አድርገችሁ ለሰፈራችሁ ሰዎች ብዙ ነገር ስታረጉ ምናምን በጣም ደስ ይላል። በነገራችን ላይ ያሉ ብሩኬ ስሰማ እግዚአብሔርን ነው የምላችሁ ስሰማ ብሩኬ በሄደ ቁጥር ለጎረቤት ለእናቱ ጓደኞች ለእያንዳንዱ በእጃቸው ብር ያስጨብጣቸዋል ብር ይሰጣቸዋል፣ የሚባል ነገር ሰምቻለሁ። እግዚአብሔርን ነው የምላቸው የትዛኔ እንትን ሲል ማለት ነው። ቡታጀር አየርኩ ጊዜ እግዚአብሔርን ነው ብሎ ስለ ብሩኬ ስጠይቃቸው ብሩኬ በጣም ጥሩ ልጅ እንደሆነ፣ በጣም ስነስርዓት ልጅ ስነስርዓት ያለው ልጅ እንደሆነ፣ ለእያንዳንዱ ለጓደኞች ለእናቱ ጓደኞች፣ የሰፈሩ እናቶች ብር እጃቸው ላይ እንደሚያስጨብጡሉ ነው። እኔ ገርሞኛል እግዚአብሔር፣ ይህን ነገር ስሰማ እንደው ብዙ ጊዜ አውራለሁ አውራለሁ እያልኩኝ እየረሳውን ነው እንጂ እንግዲህ በዚህ አጋጣሚ ዛሬ አውርቼዋለሁ ማለት ነው። በጣም ደስ ብሎኛል ዛሬ። ሀይሚዬም እንግዲህ ያሉ ሸብረቅ ብላለች ወገቧን አስራ እየጉራ ገኛ ስጨፍር ነበር። እና አንዳንድ ቪዲዮችም ደርሶናል፣ ግን እዚህ ጋር ማውረድ አልችልም። እኔ ለምን ቲክቶክ ቲክቶክ አልኩኝ፣ ዩቱብ እንትልልኝ ይችላል። ምንድን ነው ቢጫ በራብኛል ወይ ቀይ ይሰጠኛል። ስለዚህ የእነሱን ሙዚቃ ከትቼ ማምጣት አልችልም። ለዛ ነው እንጂ ፎቶ ቪዲዮ ደርሶናል ያው አልችልም ማውረድ። ለዛ ነው እሺ፣ ቤተሰቦች እና ይሄ ቪዲዮ በደንብ አድርጋችሁ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። የጨረቃ ፋሚሊዎች በጣም የተረሳሳን ያለ ነው። ጨረቃዎቼ፣ የኔ የኔዎቹ፣ የኔዎቹ የኔ ፍቅሮች፣ አንድ ስልክ ያለው በአንዱ ሰብስክራይብ አድርጎ ችግር የለም፣ ሁለት ያለው በሁለቱ ሰብስክራይብ ያርገኝ፣ ሶስት ያለው በሶስቱ ሰብስክራይብ ያርገኝ፣ አራት ያለው በአራቱም፣ አምስት ያለው በአምስቱም ሰብስክራይብ ያርገኝ። እኔ ደስታዬ ነው። እባካችሁ ዛፊቱ ብን አበረታቷት እ የኔ ወዶች የኔ ማሮች እንኳን አደረሳችሁ፣ ሁላችሁም እንኳን አደረሳችሁ። እወዳችኋለሁ። እንግዲህ መልካም አመት በአል መልካም አውዳ አመት ብያለሁ። በተረፈ ለሁላችሁ ባይ ባይ።